ሳቢ ከዚህ ዓለም በሞት ተለየች። እርብቃ አልፈልግህም አንተ በጣም እራስ ወዳድና ክፉ ነህ። ትሰማኛለህ? ዛሬ ለጋሼ ሁሉንም ነገር ልንነግረው ነበረ። አምስተኛ ዓመታችን ነበር እኮ ለምንድን ነው እስካሁን ድረስ ቃልህን ያጠፍከው? ቆየት ነበርክ ብላ አለችው ኤፊ ለማስረዳት ቢሞክርም እንኳ ርብቃ ግን በፍጹም አልፈልግህም ብላ አለችው። ሰላም ሰላምዬ፣ እውነት ለመናገር ርብቂ፣ አሁን በአንቺና በኤፌ መካከል ያለውን ፍቅር እየነገርሽን ባለበት ሰዓት እኔ ራሱ በእናንተ ቀን ነው። በጣም ታወቅ ያለሽ እጅግ በጣም አስተዋይና እንዲሁም ደግሞ በጣም ምርጥ ነው እና እሱ እንደውም የኔን ገንዘብ አንድም ማጥፋት አይፈልግም፣ ታውቂያለሽ። ለወደፊታችን እያል እሱም የወር ደሞዙን እኔም የወር ደሞዜን እያደረግ እናጠራቅማለን ለነገ ህይወታችን እና ግን ለምንድን ነው ይሄን ያህል የፈራሸው? ብላ ስትላት፣ ሰላምዬ፣ ምን ላድርግ ብለሽ ነው? ምክንያቱም አባዬ እሱን እና እኔን እንደ ወንድምና እንደት ነው ማለቴ። በስጋት ትዋለዱ። ታዲያ ምን ችግር አለው? አዎ ነገር ግን የአብሮ አደጋችን ስለሆነ እንደ ወንድም ከላይ ጋሻ ሆኖ የጠብቃችሁ ነው እንጂ የሚለው በፍጹም ይሄንን ነገር ይፈቅድልኛል ብዬ አላስብም። በዛ ላይ ደግሞ አባቴ እኮ በጣም ወግ አጥባቂ ነው ሰላምዬ አለቻት። ርብቂ በቃ ይዞች ችግር የለውም ሁሉም ነገር ይስተካከላል ርብቂ ብላ ሰላምዬ አለቻት። ልዩ ልዩ እጅጉን በከባዱ ማልቀስና ማንባቱን ጀመረች፣ እናም ሳቢን እባክሽ እባክሽ ቸኮሌቱን አትብሌው፣ እያለች ሳቢ ግን የልጅ ነገር ሆኖባት ቸኮሌቱን በጠቅላላ በላችው። አብርሃም አብርሃም የሳቢን መሞት ሲሰማ እጅጉን ደነገጠ። ድጋሜ የልብ ምቱ ቆመ። ሳቢ ወይኔ ጉዴ ገደልኳቸው፣ ወይኔ ጉዴ ገደልኳቸው ሁለት ሬሳ በአንድ ቀን እያለች ሀሳብና ጭንቀት ውስጥ ገባች። ማርኮን ማርኮን የገዛ እህቱን ዲናን እንቅ አድርጎ ይዞ፣ ቆይ ምንድነው ያደረግሽው? ቆይ ለምንድን ነው እንደዚህ ያደረግሽው? ሰውየው እንዳይሞት ለምንድነው የፈለግሽው? ብሎ ሲላት፣ አይመለከትም ትሰማኛለህ? እኔ ቀስ እያልኩኝ ነው ነገሮችን የማስተካክለው። እንዳንተ ጥድፍ ጥድፍ የምል ሴት አይደለሁም። አንተ ቆይ ለምንድን ነው በማያገባህ ነገር የምትገባው? ትሰማኛለህ። ስለዚህ መጀመሪያ ልጁን ከጨረስኩኝ በኋላ ቀስ በቀስ በልጁ ሀዘን ተሰቃይቶ እንድሞት ብቻ ነው የምፈልገው እንጂ በፍጹም እንዲህማ እንዳርፍ አልፈቅድለትም ብላ አለችው። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነይ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ብቻ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሳቤላ ድራማ እንደ ቀጠለ ይገኛል። እረብቂ ዶክተሯ ርብቂ ዶክተሯ፣ ሰላምዬ ዛሬማ በጣም ጀግና ነሽኮ፣ ታውቂያለሽ፣ ሁሉም ሰው ላንቺ እንቀጠቀጥልሻል እናም እንደዛ በጩቤ ተወክቶ የመጣውን ልጅ አዳንሹ በጣም ጀግናነሽ ብላ ስትላት፣ ሰላምዬ እንዴ፣ መጀመሪያ ነገር ያው ምስጋና አያስፈልግም፣ ምክንያቱም ይሄ ግዴታዬ ነው ሙያዬ ነው። በዛ ላይ ደግሞ ግን ስለዳነ በጣም ደስ ብሎኛል፣ ብላለቻት። እንዴ በጣም እንጂ እያለች ከሰላም ጋር ቁሞ ባወሩበት ሰዓት በጩቤ ተወጋው ጓደኛ መጣና ትሰሚኛለሽ፣ ይህንን ልጅ በህይወት እንድታደኘው አልፈልግም መግደል አለብሽ ብሎ አላት። ምን አንተ ማነህና ነው እኔን የምታስፈራራኝ? ትሰማኛለህ፣ አሁን ፖሊስ ሳልጠራ ከፊቴ ጥፋልኝ ብላ አባረረችው። ማርኮን ማርኮን እና ኤፊ ካርታ ተጫወቱ እና ማርኮን እያንዳንዱ ነገር በላው አሁን ምንድነው የቀረህ? ምንም ነገር የቀረህ ነገር የለም፣ ገንዘቤን ቁጭ አድርግ ሲል፣ አይ አሁን የለኝም፣ ተረጋጋ፣ ቀስ ብዬ እሰጥሃለሁ ብሎ አለው። ቆይ አንተ ቀስ ብዬ የምትለው እስኪ ንገረኝ፣ መኪና አለ ማለት የመኪና ልብሌ አለ ወይስ ደግሞ ቤት አለ? ከየት አምጥታ ነው የምትከፍለኝ ብሎ ሲለው፣ አሁን ፍቅረኛዬ እየጠበቀችኝ ነው። ካልሆነ ግን ፍቅረኛዬ በእኔ በጣም ነው የምታዝነው። እኔ ታዲያ ምን አገባኝ? ትሰማኛለህ ኤፌ እንግዲህ በሚያሳዝን ሁኔታ ርብቂ እንደዛ እያመነችው እና እንደዛ እየወደደችው ባለበት ሰዓት እሱ ግን ገንዘቧን በሙሉ ቁማር ተጫውቶበታል። ይህ ባስ ብሎ ደግሞ ርብቂን አስይዞ ካርታውን ተጫወተ። የማርኮን ጋርዶች በሙሉ ብድግ ብለው ሊሄድ ሲል ኤፌ አሁን ፍቅረኛ እየጠበቀች ነው። ነገ የፈለከውን ነገር ማድረግ ትችላለህ፣ ብሎ ሲለው፣ ምን? የት ነው የምትሄደው? በፍጹም ብሎ ሲል ማርኮን ጋርዶቹ በሙሉ ተነሱ። ከዛ ቁጭ በሉ። ለዚህ እኮ እኔ ራሴ ነኝ የምበቃው። ለማንኛውም ግን ፍቅረኛ በጣም ቆንጆ ስለሆነች፣ በእሷ ተደራረህ መጫወት እንችላለን። ምን ማለት ፈልጋችሁ ነው? በቃ ማለቴ እኔ ከተሸነፍኩኝ ያው እኔ ገንዘቡን በሙሉ እተውልሃለሁ ማለት ነው። አንተ ከተሸነፍክ ደግሞ ፍቅረኛ ሄኔ ትሆናለች። ምን? በፍጹም እንደዛም አላደርግም። እንዴ፣ ምን ችግር አለው? አይ እኔ በፍጹም በፍቅረኛ መደራደር አልፈልግም ብሎ አረ ባክህ እንደዛ ነው አይደለም። እንደዛ ከሆነ ታዲያ ለምንድን ነው መጀመሪያውኑ የማታሸንፈውን ነገር የጀመርከው? ብሎ ማርኮን ተናደደ። ለማንኛውም ላሁኑ ሂድ ነገር ግን ያው በቅርቡ ፍቅረኛም ሆነች ያለው ነገር በሙሉ ሙሉ ቤተሰቡ የኔ መሆናቸው አይቀርም ብሎ አለ። ዲናና ማርኮን እስ በራሳቸው ተጣሉ። እናም በሚያሳዝን ሁኔታ ለምንድን ነው ቆይ፣ ትሰማኛለህ። ለምንድን ነው ያልገደልካቸው ብላስ ያልገደልሻቸው? እስኪ ንገሪኝ። ቆይ ለምንድን ነው አንቺ እቅድና ፕላኔን ያው አንቺ እንደዚህ የምታበላሽብኝ? ብሎ አላት። ምን እኔ በፍጹም አላደረግኩትም። ሲቀጥል ደግሞ አንተ ባልከው መንገድ በፍጹም ሊሆን አይችልም። እንዴ ለምን ሲባል ነው? ማለቴ ለምንድነው የማይሆነው? ነገርኩህ፣ እኔ አሁን ላይ እንዲሞቱ በፍጹም አልፈልግም። እና ልጅቷ ደግሞ አልጋው ላይ ቀርታለች። ዋናው መጀመሪያ ልጅቷ እንገድዬ ከዛ በኋላ እሱ ደግሞ አብርሃም ቀስ እያለ ነው የሚሞተው። ትሰማኛለህ? አሁን ቢሞት ምን ላደርግ ነው? ምንም ምንም። ስለዚህ አርፈ ተቀመጥ ብላ አለችው። እንደዛ ከሆነ ጥሩ። ለማንኛውም ግን ማታ ስገባ ራሱ የሆነ ሰው ነበረ፣ ጠዋትም እንደዛው እና ሁሉንም ነገር ስናደርግ የሆነ ሰው ሳያየን አይቀርም። ምን? አዎ። አይ በፍጹም እንደዛማ ሊሆን አይችልም። እና ታዲያ ማን ያየን ይመስላል ያቺ የማትረባ ሰራተኛሽ ትሆናለች። አያየችን? አይ፣ በፍጹም እሷማ እንደዚ ልታደርግ አትችልም። እና ታዲያ ማን ሊሆን ይችላል? አላውቅም። ለማንኛውም አታስብ፣ ምክንያቱም ለእሷ አንድ ዘዴ አለኝ። ምን አይነት ዘዴ? ብቻ አላውቅም። ርብቂ፣ እንግዲህ በፍጹም ከአንተ ጋር መሆን አልችልም። እንዴት? ዛሬ ለጋሼ ሁሉንም ነገር ልንነግረው ብለን አንተ ግን እምቢ አልከኝ። አንተ ግን ከማን ጋር ነበርክ? ምን አይነት ስርዓት ስትሰራ ነበር? እባክሽን ይቅርታ አድርጊልኝ እኔ ወድ? በቃ አለመቻችልኝ ብሎ ነው። አይ እኔ አምስተኛ አመታችንን እየጠበኩ ባለበት ሰዓት አንተ ግን የራስህን ትካር ስትተክር ነበር፣ አይደለም። ስለዚህ ከኔ የሚበልጥብህ ነገር አለ ማለት ነው። እናም አንተም የራስህን ህይወት ምራ፣ እኔም የራሴን ህይወት እመራለሁ ብላ ርብቂ ኤፌን አሰናበተችው። ኤፌ ኤፊ ከማርኮን ጋር በገዛ ፍቅረኛው ተደራደረ። ትሰማኛለህ? ነገር ግን እኔ ካሸነፍኩህ ሚስትህን እወስዳታለሁ፣ አንተ ካሸነፍከኝ ደግሞ እኔ ሀብትና ንብረቱን በሙሉ እወስዳለሁኝ ብሎ አለው። ምን ችግር አለው? ምንም ይሁን ምንም፣ አንተና እኔ ብቻ ሁሉንም ነገር እንጨርስ እንጂ ችግር የለውም ብሎ አለው። በሌላ በኩል የርብቂ እህት በሚያሳዝን ሁኔታ ቆየኔ ፍቅር፣ አንተ ግን የት ነህ? በጣም ናፍቀኸኛል እኮ እያለች እራሷን ማባበልና እንዲሁም ደግሞ እንደዛ ከሆነ እኔ ምን ያህልና እንደማፈቅርህ ብታውቅ ኖሮ ምን እንደምትለኝ አላውቅም። ነገር ግን ምን ዋጋለሁ፣ እህቴ አንተን ተወድሃለች፣ ታፈቅርሃለች እያለች በጣም ግራ ገባት። እንግዲህ ርብቂ በቀጣይ ማርኮን አግቷት እያሰቃያት እናያለን ማለት ነው። በሌላ በኩል የሳቢ መሞት እጅጉን ልብ ይሰብራል፣ እጅጉን ያሳስራል። ነገር ግን ኤፌ የእውነትም በርብቂ መደራደር አልነበረበትም ማለት ነው። ልዩና እንዲሁም ሙልጭ ሆነው ደግሞ እውነቱን ማውጣት አለባቸው የምትሉ እስኪ በላይክ እና በሰብስክራይብ አሳዩኝ፣ ውዶችዬ እወዳችኋለሁኝ። ሀገራችንን ሰላም ያድርግልን። ላይክ፣ ሼር፣ ሰብስክራይብ አይረሳ። አይላቪዩ